ሪል እንዳደግሽ እኔ ልቀዳደድልሽ አለ እኮ ማርያምን። ያው በሀይሚ ቀልድ ያው እኮ የምር በብዙ ነገር እያለፈ ልጅ ነው። በብዙ ነገር በእሷ ተፈትኗል። በብዙ ማለት ነው። የምር እንደዚህ ነገር ባትፈትኑት ጥሩ ነው። ደግሞ አታማርቱባቸው። የምር አታማርቱባቸው። እንደዚህ አይነት ፕራንክ ደግሞ አይደረግም፣ የምር በጣም የሚያስጠላ ፕራንክ ነው። ፕራንክ ስንት አይነት ፕራንክ አለ? ብዙ አይነት ፕራንክ አለ። ሆኖም ግን ያው ኦልሬዲ ሆነዋል፣ ግን ደግሞ እንደዚህ አይነት ፕራንክ አይደረግም። የምር በጣም ይደብራል፣ ያስደነግጣል፣ ምናምን ማለት ነው። የሀገራችን ዝናብ በስማም ደስ ሲል እና ወቀጠው ማለት ነው። ያው በሱ በአይኔ መጣሽ ነው አደለም፣ እሱም ማለኮ በሀይሚ አልደራደርም። ይታወቃል። ፕራንክ ሀይለኛ ሀይለኛ ፕራንክ ስታደረገው ቶሎ ሆድ የሚሆነው ለምንድን ነው? በጣም ስለሚያፈቅራት ስለሚወዳት እኮ ነው። ግን የውስጡን እሱ ነው የሚያውቀው። አሁን ግን ግልጽ ቅልጽ እያደረገ ነው እየወጣ ነው ማለት ነው እና ማለት ልኝ ውድ የሰኒ ቤተሰቦች፣ ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናቸው? እግዚአብሔር ይመስገን። ለቤት አዲስ የሆናችሁ ሰብስክራብ እያደረጋችሁን ተቀላቀለን እየቆያችሁ እንኳን ደህና ቆያችሁኝ። ላይክ ሲያረ ላይክ አይከፈልበትም ምር እተው ግን ላይክ እያደረጋችሁ እና ጨረቃዎቹ አገር ገብተዋል፣ ተመስገን በሰላም ገብተዋል። የምር ግን ደግሞ አይለኛ ፕራንክ ተቀበለው ማለት ነው፣ በአይኑ መጡበት።